ተሰብስበው እንዴናችሁ በያላችሁ በጥሩ ነገር ስራው ነው አሸና አሸና እንዴ ያላችሁ ሞኝ ላችሁ አለ ቤሶች ስትጎው እንዶሉ ማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አከፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሩድ ሚዛናችን ዘላችሁ መጣ ነው እንግዲህ አክ እንትፍ ነው። ህዝባችንን ካስናቁ ጉዳዮች አንደኛው ህዝቡ አክ እንትፍ ባለመልመዱ ነው። የሚዲያ ሰዎችን፣ ፖለቲከኞችን፣ ነጋዴዎችን ያጭበረበራችሁ፣ ያገዳደላችሁ ዋጋ ያስከፈላችሁን ግለሰቦች መቼ ነው አክ እንትፍ ምትለምዱት? መቼ ነው እየተናቃችሁ የመጣችሁት ሾርቲ ሜሞሪ በመሆናችን ብቻ አይደለም። እንደገና አክ እንትፍ ባለመልመዳችን ነው። ሌላ ዓለም ላይ እንደዛ ነው። ሌላ ዓለም ላይ የፈለገ አርቲስት ሁን፣ የፈለገ ስፖርተኛ ሁን፣ የሆነ ፋውሊስት ከተገኘ ህዙ ካጭበሮ በርከው ምስቱ የሆነ ውርደት ከተገኘ ህዝብ አክ እንትፍ ብለው ነው የሚተፋ። አይታችሁ ከሆነ በጣም ትልልቅ ፌመስ የነበሩ እግር ኳስ ተጫዋቾች፣ ቁርጫት ኳስ ተጫዋቾች፣ ፖለቲከኞች፣ አርቲስቶች፣ ሙዚቀኞች አንድ ጊዜ ከትልቅ ማማ ከትልቅ ዝና ተፈጥፍጦ መሬት ይወድቃሉ። ምክንያቱ ምን ይመስላችኋል? ህዝብ አንድ የሆነ ነገር ካየ አክንቱፍ ብሎ ይጠላሃል። ከዛ በኋላ ስፖንሰሮች ከነዛ ትልልቅ ፌመስ ከነበሩ ሰዎች ጋር አብረው አይሰሩም። ገንዘቡ ይጠፋል። ስራው ይጠፋል። ዝናው ይጠፋል። ከዛ በኋላ ተፈጠፈጣል። አበቃ። ኢትዮጵያ ውስጥ ስ ያጎዳደለ ያጨፋጨፈ ፖለቲከኛ አይኑን በጨዋጥበው ሶስት ወር አራት ወር እረፍት ወስደ እንደ አዲስ ታድሶ ህዝቡን ምን ብነግረው ሆድ ይባባል። ሆዶ ባሻን ሽርቲ መሞሪ ነው ይረሳል። ምንም አያመጣም ብሎ ይመጣል። እስቲ ኢትዮጵያ ውስጥ እኮል የሚባለው ፖለቲከኛ አክንተፍ ብለን ተፍተነዋል፣ ፊታችንን ለማየት ሁለተኛ ብቅ እንዳይል አድርገናል። ምትል እስ አንድ ንገሬ ስንጥ አርቲስት ህዝቡ አጭበርበር አይደለም እንዴ? በሚሊዮኖች ከተዘረፈ በኋላ ህዝቡ ያን ሁሉ ረሰ፣ እየገለፈጠ ይመጣለታል። ሌላ ማስታወቂያ ይሰራል። ሌላ ሚሊዮኖች ያፍሳል። ስንጡ ቲክቶከር ነው ሲጭበረበር የተገኘ ስንጡ ቲክቶከር ስንት ዩትበር ነው ህዝቡ በሚሊዮኖች እንዲዘረፉ ያደረገ ዋጋ እንዲከፈል ያደረገ? ስንት የሚዲያ ሰው አክ እንትፍ አክ እንትፍ ብላችኋል? አላላቸው ለምን? ህዝቡን እንድንንቅ የሚዲያ ሰዎች ህዝቡ እንድንንቅ ያደረጋቸው ራሳችን ናቸው። አክ እንትፍ ልመዱ። አዶናይ እኔ በሚሊዮን የሚቆጠር ህዝብ ብር ነው ከኢትዮጵያ ህዝብ የወሰደው የዘረፈው። እኔ ለምኑ ይሰጡኝ ብያቸው ለሞኛቸው አለ እንዴ ያለ አዶናይ። ወጣቱን ምን ሲያስተምር አዶናይ ስም ሲነሳ ጉለሴብ ነው የሚነሳው ይህንን በርቱበት ወጣቶቹ በርቱ በዚህ በጉልህ ሲብ ላይ በርቱ ብለው ሲያበረታታ ታጣ በየ ሚዲያው እየዞረ ይህን ሲናገሩ የነበረ ሰው ነው። ነገር ግን ህዝባችን የተዘረፈውንም ረሰው የሚናገር እጅግ በጣም ፀያፍ ከኢትዮጵያዊ ማንነትና ከመንፈሳዊ ሀሳቦች የወጣ ፀያፍ ንግግር ያ ሁሉ ንግግር ህዝብ ረሳ። ለምን ሾርቲ ሜሞሪ ነው። ምንም አያመጥም። የሆነ ርካሽ ተወዳጅነት እንዴት ነው ማግኘት የሚችለው እ አንድ ሚሊዮን ብር ከአንድ ሚሊዮን ብር ከህዝባች ወረወራለ ቆላል እኮ ነው ስሌት እ ቆላል እኮ ለምን አካሄዱን ህዝቡ አነስ ካለ ምን ታረገዋለህ? አካሄዱ እኮ ተነቋቅተናል እ አንድ ሚሊዮን ብር አጭበረብራለሁ ከዛ ከተነቃብኝ ሁለት መቶ ሺህ ብር ስፖንሰር እንትን አውጥቼ ከኪሴ የሆነች ርካሽ ተወዳጅነት የማገኝበትን ጉዳይ አድርጋለሁ ከዛ በኋላ ህዝቡ ጉዳይ ይረሳልኛል ማለት ነው። ስምንት መቶ ሺህ ለኪሴ ሆነ ማለት ነው። ስለዚህ አሁን ሰሞኑን አደናይ ዲቻ ቦይስ ብለው የሰራት ነገር እስቴጅድ ነው። በእርግጠኝነት እንዴት? በዛ ቦታ እሱ ካሜራ ይዘው ተገኘም? እንዴት እነዚህ ልጆች ላደራጅ ይቻለ? ማስታወቂያዎቹ ስፖንሰር እንዴት ነው የሆነው? ይሄ ሁሉ ለማሰጅን ኩላት ይጠይቃል። ሌላ አለም መንዝም እንደዚህ አታጮረ ብረው አይልቀም፣ ማንም ማንም እንደዚህ አይልቅም። እያንዳንዱ ትልልቅ ስምና ዝና የነበረው በሙዚቃው፣ በአርቲስቱ፣ በስፖርቱ፣ በፖለቲካ ተፈጥፍጦ አብዛኞቹ በደህንነት መቀመቅ ውስጡ ይገባሉ። በአውሮፓና በአሜሪካ ሎምን ህዝብ የሚንቆን አይፈልግም። ህዝብ የሚያንቋሽሾን አይፈልግም። ህዝብ የሚያዋርደን አይፈልግም። ህዝብ አይምሮ ይሶራል፣ ይጎመግመሃል። እንዴት ሊትኑ ቀኝቻልክ ይላል። አክን ልመድም ያኮዳድላቸው። አንተ ምን ሊሶራ መወጣ ማለት አትችሉም እንዴ? ምን ትሰራለ አንተ? እንዴት እዚህ ቦታ ቆምክ? በህግ ምትጠይቅ ሰሙን ራለበ በህግ የምትጠይቁት፣ ቆፍጠን በላቸው፣ ሞረር በላቸው። መፈራት አለባቸው፣ ምኮወር አለባቸው። ስንት ቲክቶክር ነው ህዝብ ያወናበደ? ስንት ቲክቶክር ነው በታመሙ ሰዎች ስም በሚሊዮኖች የዘረፈ? ስንት ዩቲበር ነው ስንት ፖለቲከኛ ነው በሚሊዮኖች ዶ በሞተ ሺዎች ስደት በሞተ ሺዎች ሞት ላይ ስሙን ዝናን የጎነባ? በሰው ልጅ ሞት ይሄ ምንድን ነው? አክ እንትፍ ስላለመዳቸው ነው። መፈራት አለባቸው። ህዝብ መፈራት አለበት። የምትፈረቱ ደግሞ በራሳቸው በራሳቸው አቋም ነው። በእናት ፍራኝ፣ በእናት አክብረኝ፣ በእናት ውደደኝ ተብሎ አትወደድም፣ አትከበርም፣ አትፈራም። ስራህ ነው እንድትወደድም እንድትፈራም እንድትከበር የሚያደርግ ስለዚህ እነ ጌቸው ዛሬ በየመድረኩ ላይ እየተገኘ የፖለቲካ ዲስኮር የሚደሰኩሩ ሰዎች አልነበረም። እውነቱን ለመነጋገር እውነቱን ለመነጋገር ለፍርድ አደባባይ ቆመው ሀያም ሰላሳም አርባም ዓመት ኮርቸላ የሚወርዱ ነበር እንጂ ዛሬ እንደ አዲስ ፖለቲካ ሌክቸር የሚሰጡን ሰዎች አልነበሩ። እውነታው ያ በህግ የሚጠየቁ ማዕት ሰዎች ዛሬ እንደ አዲስ ፖለቲካ ያስተምራል፣ እንደ አዲስ አገር ምስረታ ያስተምራል። እና ብዙ ነገሮች አንገት ያስደፋል፣ ያሳፍራል። መቼ ነው ዞር የምትሉት ከመድረኩ? ያጭበረበራችሁ፣ ያወናበዳችሁ፣ ያጎዳደላችሁ ዳናዊት መክበብ ዛሬ ስንቱ አርቲስቶች አሉ እኮ ህዝብ በመቶ ሚሊዮን አዘርፈው ይቅርታ እንኳን የማይጠይቅ። ለምን ህዝብ ራሱ ያዋርደው፣ ህዝብ ራሱ ነው ያስናቅ። እነሱ ምን ያደርገው? ባለቤቱ የጣለውን አሞሌ ባለ ዕዳ አይቀበለም የተባለ በምክንያት አይደለም እንዴ፣ በምክንያት አይደለም። መጪ ራሳችን እንድትፈሩ አረጋቸው። መጪ ራሳችን እንድትቆበር አደረጋቸው። አይ ሙቀኝነት ሆነ አሁን። ለምን የፈለጋቸ የብር ገንዘብ አታዘንቡትም? ለፈለገው ወሮበላና ወንበዴ ያኩኛ ጉዳይ አለ ግን ይጎርመኛል። ለምንድን ነው ከመድረኩ የማይወርዱት? ለምንድን ነው አንገት ድፍት የማያረጉት? ህዝብ አንገት ይዶፋል እንጂ ወንበዴዎች አንገት አይዶፉም። ህዝብ አልቅሰው ዞር ይላል እንጂ ወረበለች አልቅሰው ዞር አይልም። ሌላ ዓለም ላይ ይቻል በግ ጠየቃለ። ስንት አርቲስት፣ ስንት ፌመስ፣ ስንት አኩተር፣ ስንት ተዋናች በመላ ዓለም ዝናና ኮቨር የነበራቸው ሰዎች በሰሩት በእያንዳንዱ ፋውል ዋጋ እንዲከፍልን የተደረገ። መቶ ሚሊዮኖችን ነው የሚከስሩት በአንድ አዳር በአንድ አዳር። ለምን ህዝብ ይቀጥሃል? እንድትቀጣ ያደርጋል። በስነ ልቦናል፣ በገንዘብ፣ በአቅም፣ በስራ፣ በክብር፣ በዝና እንድትቆጣ ያደርግሃል። እዚህ ግን እንደዛ አይደሉ ፈለኮን ታደርጋለ ርካሽ ተወዳጅነትን የምታገኙበት የሆነች ነገር። ምስኪን እናት፣ አረቂቱ እናት ትላለ፣ ቆሚስ ትንሽ ብር ትሰጣቸለ፣ ህዝብ ሆ ብለ ይከተላል። ይሄን ለመረዳት ጂኒስ መሆን አይጠበቅ። ለመረዳት ራስን ማክበር ብቻ ነው። ለመረዳት ግራና ቀኝ ማሰዎቻ ነው። ዲቻ ነ ምን አለ ቢዝነሱን ያውቅ ያልቻለ ነገር መሰላችን፣ ሚዲያ ቢዝነስ ነው፣ አበቃ ቢዝነስ ነው። ምን ይወዳል ህብረተሰቡ፣ ምን ባቀርበ፣ አንዱም በደልን ይሮሳልኛል፣ አንዱም አቅሉን ይስቱልኛል። አንዱም ብዙ ነገሮች ግራ ናውቀኝ ይታያል፣ ብዙ ነገሮች ነው ግራ ናውቀኝ ይታያል። እና እቺ ነገር ለመንቃት ሞክሮ ለማስከበር ያጠፉ፣ ያስከፏችሁ፣ ያጎዳደላችሁ ዶማች እንዲፎስ ያደረጉ ሰዎች ከድርጊታቸው እንዲቆጠቡ አንገቱ እንዲደፉ ማድረግ እስካልቻላችሁ ድረስ በየጊዜው ሌላ የሚንቃቸው ሌላ የሚያዋርዳቸው ሌላ የሚያንቋሻቸው ይመጣል። በየጊዜው ጊዜው ነው በየ ጊዜው በየወቅቱ ነው የምላቸው እና ይህን ነገር ማሮ መቻል አለባቸው። በጣም የሚያሳፍር ነው። ተገቢውን ቁርታ እንኳን አይጠየቅም እኮ ሌላውን ነገር ተውትና እናንተ በሚሊዮኖች አታችሁም በብስጭት እራሳችሁን ያጠፋችሁ። ለምሳሌ አሁን በቀላሉ ወደ ውጭ ሀገር እንወስዳለን የሚል ስራ ውስጥ እጃቸው የነበረ በትልልቅ አርቲስቶች ወጥተው እስካሁን ይቅርታ አልጠይቅ። ለምን ምንም ስለማያመጣው፣ አዝበው ራሱን ያስናቀው ራሱ ስለሆነ ቢያጭበረብርም ቢያወናብድም ምንም ብታደርግ ምንም ችግር የለም፣ ምንም ችግር የለም፣ ምንም አያመጣም እኮ ነው የሚለው ህብረተሰቡ። ልዛ ነው አሁን ቃቸ ነው እንጂ እናንተ ብታኮርፍ እናንተ ብትቆጥም፣ ከእንደነዚህ አይነት ሰዎች ጋር የትኛውን ድርጅት አብራ ይሰራል? አንተ ስሙ የተበላሸ ነው፣ ስሙ የተንቋሸሸ ነው። እኛ ከአንተ ጋር ብንሰራ ሰራን ነው እንጂ አናገኝም። ስለዚህ ለአንተ ማስታወቂያ አናሰራ ለአንተ ምስፖንሰር አንሆንም ይላል። ነገር ግን እኛ ማሸርጎድን እስካልተውን ድረስ ራሳችንን እስካላስኮብርም ድረስ ጉዳይ ቆጥ መናናቆም ይቆጥላል ዋጋ መክፈል ይቀጥላል፣ ችግሮችም ይቆጥላል። እና ይህን ሁሉ በተቻለ አቅም ማሮም እና ማስተካከል ብንችል በጎ ነው የሚል አሳብ አለኝ። እና ህዝባችን እርካሽ ተወዳጅነት ትርጉምን ማወቅ አለብን። ዓላማው ምን እንደሆነ ማወቅ መቻል አለብን። ራሳችንን እኛ ካከበርን ሌሎች ሳይወዱ በግዱም እንዲያከብርን ማስገደዱ እንችላለን። ይህንን እንድትረዱ እዚ ላይ ደግሞ የእናንተ ሀሳብ አስተያየቶች ካላቸው ያንን ደግሞ ተካፍሉኛላቸው። ጊዜ ሁልጊዜ የመለ ልኩ ነው ማለት አይደለም። ሁልጊዜ ሳን ግማሽ በግማሽም ልክ ላልሆን ይችላለ። የኔ ሀሳብን ይሄ ነው። እናንተ ደግሞ የምታስቡትን ኮሜንት ላይ እንድታስቀምጠውልኝ በታላቅ አክብሮቱ ጋር ብዛቻ አለው። በያላችሁበት መልካም ጊዜ ሆኑላቸው ወዳቻ አለው።